ዛሬ በጣም እጅግ ደስ ብሎኛል። ሂዋንና ኢፍራታ ያፊትን በቁጥጥራቸው ስር አዋሉት። ሁለቱም ተመካክረው ያፊት የእጁን ማግኘት እንዳለበት ውሳኔያቸውን አጸደቁ። እንግዲህ ታሪኩ ደግሞ የያፊት ጋርድ ታሪኩን አሳልፎ ሰጠ። መጀመሪያ ታሪኩን አስያዙት። ታሪኩን ለህግ አካል ሰጥተው እያንዳንዱ ከያፊት ጋር የሰራውን ወንጀል ተናዘዘ። ከዛም ያው ሂዋን ስራዋን እየሰራች የነበረው የፖሊስ ልብስ ለብሳ ሳይሆን ኖርማል ልብስ ለብሳ እንደ ማንኛውም ሰው ነበር። እውነታውና ሀቂቃው ሲደርስ ግን ኢፍራታ እንድትጎዳ ስላልፈለገች እንግዲህ ከኢፍራታ ጋር በመመካከር ኢፍራታና እሷ ያፊትን በቁጥጥራቸው ስር አዋሉት። እፍራታ የንዴቷ ብዛት ያፊትን ዛሬ ድሏ ስለሆነ ያፊት ጭንቅላት ላይ ተኮሰችበት። ያፊት ያልጠበቀውና እያላቀደው በሴት እጅ ቀርቶ በወንድ እጅ አንድ ቀን እደፈራለሁ ብሎ የማያስበው እንግዲህ ዛሬ በሴቶች ተንበረከከ። ደስ አይለውም። እኔማ አብዛኞቹ ያፊት እፍራታን አግብቶ የራሱ ያደርጋታል የሚባል ግምት ነበረ። ግን ደግሞ ኢፍራታ በቀላሉ እጅ የምትሰጥ አይደለችም። እንኳን አይደለም የሚያግዛ ሰው ኑሮ ይቅርና የማያግዛ ሰው ሳይኖር ብዙ መንገዶችን ተጉዛለች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልጅ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ደስ በሚል በአዲስ ዜና መጥተናል ማለት ነው። ሁላችንንም ያስጨነቀንና ሁላችንንም በጣም ምጥ የሆነብር ነገር ቢኖር ያፊትና እፍራታ ተጋብተው ይኖራሉ የሚባል ነበር። ያፊትም እቅዱ ሙሉ ለሙሉ እንዲሳካለት ነበር አላማው። ግን ደግሞ በፍጹም የሰው ልጅ ያስባል ፈጣሪ ያሳካል። ቢሆንም በመጥፎ ስራ ግን ማንም ሰው እፈለገበት ደረጃ ሊደርስ እንደማይችል በያፊት እንግዲህ ሁላችንም እናየዋለን ማለት ነው። እንግዲህ እፍራታና ሂዋን ፖሊሷ የሴቷ ጀግና እንግዲህ በመመታተር ችግራቸውን እፍራታ አብዛኛውን ጊዜ ብቻዋን ነው ችግሮችን መፍታት የምትፈልገው። ነገር ግን ሂዋን ሁሉንም ነገር ካጣራች በኋላ እፍራታ ጋር በመሄድ እንዲሁም ደግሞ እስር ቤት ቤዛ ልትለቀቅ እንደሆነ ቤዛ ደግሞ ኢፍራታ ሰርግ ላይ ናታንን ይዛ መገኘት እንዳለባትና እሷም መገኘት እንዳለባት ስለተናገረች ለጽዮን ኢፍራታ ልታገባ ነው ብላም ስታወራት እያንዳንዷን ነገር በአግባብ በመስማት እንግዲህ ሂዋን ቀጥታ ጉዞዋን ኢፍራታ ጋር አድርጋ ከኢፍራታ ጋር ብዙ ነገር ተመካክረው ያፊትን እንዴት ማጥመድ እንዳለባቸውና ና ሰዓታቸውን ጊዜያቸውን መጠቀም እንዳለባቸው የሁለታቸውም ሀሳብ ባንድ ከቋጩ በኋላ መጀመሪያ ማንን ነው የያዙት እንትናን የያፊትን ጋርዲ ታሪኩን ነው ዋናውን ሚና እሱ ስለሆነ የሚጫወተው እሱ ሲያዝና ና ህግ ቅጣቱን ሲሰጠው የያፊትን ወንጀል እያንዳንዱ ዝርዝር አድርጎ ተናገረ ከዛም እሱ ሲያዝ ሂዋንና እንግዲህ ኢፉዬ ያፌት ፍለጋ እያሳደዱ እያለ ያፌት ደግሞ ዲዱን ሲገለብጥ መጣሽን የቆንጆ የኔ ፍቅር እያለ ሲላላጥ እንግዲህ በጣም ደስ በሚል ሁኔታ እሷ ቀርባ እያለች ከዛም ሔዋን ደግሞ ከተደበቀች በት ወታ ያፌትን እንግዲህ ጀግኖቹ ሴቶች አንበርክከውታል ማለት ነው። እፍራታም ሽጉጧን ስታወጣ ሂዋንም ሽጉጧን ስታወጣ፣ እያፊት አይደለም ሴቶች ይቀሩና የሚንቃቸው ሴቶች ምንም አይደለም እኔን ማንበርከክ ምንም ነገር አያደርጉም እያለ የሚመጻደቀው ወንድ ራሱ ቢመጣ እኔን የሚገፋ ወይም ደግሞ እኔን የሚነካ ማንም ሰው የለም እያለ ሲጎረር እንግዲህ ኢፉዬና ሂዋኔ በደንብ አድርገው አንበርክከውታል። አይገርምም? በጣም ደስ ብሎኛል። እኔ ጨንቆይ ነበር፣ እፍራታ ያፊትን አግብታ ምን አይነት ህይወት ነው የምትኖረው? ምንድን ነው የምትሆነው? የሚለው ጀሰዷ ነው እንጂ የህይወት ጣዕሙን አታውቀውም ከያፊት ጋር። በዛ ላይ የናታን ነገር ሁላችንንም አሳስቦን ነበር። ግን አብዛኞቻችን ዶ አድርገንላችኋልና ድል ለተገፉት እያልን በመቀጠላችን ይሄ እንግዲህ ዲል ማለታችን ተሰምቶ ድምጻችን ከሰምቶ ኤፍራታ ነጻ ወጥታለች። እንግዲህ ናታንም ያለምንም ተጋፊ ያለምንም ስቃይ ሚስቱን ኤፍዬን የራሱ አድርጎ ህይወቱን ይኖራል ማለት ነው። አሁን ደግሞ ጽዮናት አመለካከቷ ኤፍራታ ላይ ያለው ነገር ከባድ ነው። ግን ቢሆንም ዋናውን ጥላታቸውን ስላንበረከኩ ኤፍራታ ነፃ ስትወጣ እንዲሁም ሁሉም እያንዳንዱ እዛ ቤት በኢፍራታ ላይ ወንጀል የሚሰሩባት በሙሉ ከሉሊት ከቤዛ ጀምሮ እያንዳንዳቸው ወንጀላቸው ሲፍረጠረጥ ጽዮንም የምትረዳ ይመስለኛል። ዛሬ እንግዲህ በጣም ደስ በሚል ሁኔታ ድል ተጎናጽፏል ማለት ነው። ቀጣው እንግዲህ ኢፍራታና ያፌት ሰርጋቸው ያፌት የኢፍራታና የሱን ሰርግ ሲጠብቅ ዛሬ እንግዲህ የእስር ቤቱን ሰርግ ጠብቆ በስነ ስርዓት ወደ እስር ቤት እስከ መጨረሻው ተወርውሯል ማለት ነው። ከነ ግብር አበሮቹ እንዲሁም ደግሞ ታሪኩ አሳልፎ የሰጠው ወዶ ሳይሆን ተገዶ ነው። አሁን ያፊት ምንም አቅም የለውም፣ ምንም ነገር ለማድረግ አቅም የለውም። ወላ ኢፍራታ ወላ ናታን ምንም አይደለም። ሰዎችን መጉዳት ይቅርና ወፍ እሽ ማለት አይችልም ማለት ነው። መቼም ሁሉ ጊዜም በቃ ህጉ የኔ ነው፣ ሁሉ ነገር የኔ ነው እያለ የልብ የልብ እየተሰማው ብዙ ነገር እያደረገ ነበር። አሁን ግን በፍጹም የእሱ አይደለም። ጊዜው ጊዜ መሰላል ነው ያወጣል ያወርዳል የሚባለው ነገር። ያፊት አሁን እየማቀቀ ይገኛል ማለት ነው። እፍራታ ደግሞ ደስታዋንና ህይወቷን በስነ ስርዓት ለመኖር እያንዳንዱ ጥቃቅን ጥላቶቿንም ከሂዋን ጋር ሆና እስር ቤት እንደምትከታቸውና እንዲሁም እዛ የሚሰቃዩ ሴት እህቶቻቸውን ድምፅ ሆነን የእነሱን ህይወት መታደግ አለብን ብለው ቆርጠው ተነስተዋል። ስለዚህ አሁን ያፊት ምንም እነዛን ሲያሰቃያቸው የነበረ ሴት እህቶች አሁንም ድምፅ ሆነው ድጋሚ በሱ ዙሪያ አብረውት የሰሩት ከትንሽ እስከ ትልቅ እስር ቤት እንዲገቡ ተወስኖባቸዋል። እነዛም ለስንት ዓመታት ቤተሰቦቻቸው የት እንዳሉ የማያውቁ የማይታወቁ ሴት እህቶቻችን አሁን ነፃ ወጥተው ቤተሰቦቻቸውን ፍለጋ ጀምረዋል። አሁን እንግዲህ ወደፊት ደግሞ ምንም የቀረ ካለ እንዲሁም ደግሞ እያንዳንዱ ገንዘባቸው ተበልቶ ህይወታቸው ያላግባብ የተበላሸው በሙሉ እንዲሁም ያፊት እስከ ዛሬ ሳያጠራቀመው የነበረው ሴቶችን እየሸጠ ያጠራቀመው ቢዝነስ ያጠራቀመው ገንዘብ በሙሉ ለነዛ ለተሰቃዩና ለተጫወተባቸው እህቶች ካሳ እንዲሰጥ አድርጓል። ፍርድ ቤቱ በጣም ደስ በሚል ሁኔታ እንግዲህ እፍራታና ሂዋን አንረታም በማለት እፍራታ፣ ብዙ ጊዜ ችግሯን ለሰዎች ከማካፈል ይልቅ ራሷን በስነ ስርዓት መፍታት ነበር የምትፈልገው። ዛሬ ግን ሂዋን ጀግናዋ፣ ጊዜው አሁን ነው፣ አሁን መጠቀም አለብን ብላ እፍራታ፣ የያፊት ሴት ነሽ ምንፈልግሽ ነው? ክላስ የመጣሹ እያለች ብትጭቃጭቃትም እንደምንም ብላ አሳምና አሁን ሁሉንም ነገር ሁለቱ ሴቶች ፈጽመውታል። የጀግንነሻቸው ጀግንነት ወላ ለገኒ ለማንም ሳያሰሙ ድላቸውን በስነ ስርዓት ተጎናጽፈው ወደ ቤታቸው ተመልሰው ከዛም አሁን ወደፊት እየተመካከሩ ደግሞ የቀረ ነገር በተለይ ያፊት ያደረገቸው በዚች በምድር ላይ እያንዳንዷን ነገር አስቆጥረው ሊቀበሉት ተነስተዋል። እናም ትልቅና ደስ የሚል ዜና ዛሬ እንግዲህ ሁላችንም ሰምተናል። በፍጹም እፍራታ ናታንን ያፊትን አግብታ እንደማትቀጥልና እንደማትኖርም ሀሳቡ የሁላችንም ነበር፣ እና እፍራታ ያፊትን ማግባት የለባትም እያልን ፍትህ ስንል ነበር። ነገር ግን እንግዲህ ፍትህ ማለታችን ፈጣሪ ተሰምቶ እፍራታና ናታን እንግዲህ በአንድ የሚሆኑበት ጊዜ ያፊት ደግሞ መቼም የማይወጣው እንደዚህ የልብ የልብ የተሰማው ልቡ እንደ ዱባ ያበጠው አሁን እንግዲህ እስር ቤት እየተንደፋደፈና በሰራቸው ወንጀሎች ልክ እያገኘ ይገኛል። በጣም ደስ የሚል ነገር ነው። ዛሬ ኤፍራታ አንዳንድ ጊዜ ንጹህ ከሆን የሚያግዝን ሰዎች እኛ ሳናቅ ያግዙና ሊረዱናል። ከፈጣሪ በታች እንግዲህ ሂዋን ማንም ሳያውቅ ራሷ ላይ መድኃኒቱን ሞክራ ለናታን አሳልፋ የሰጠችው የቤዛ ጓደኛ መስላ ሌላ ችግር እንዳይፈጠር ነው። እሷ ፖሊስነቷን ወይም ደግሞ የተሰጣትን ስልጣን በአግባቡ እየተወጣች የምትገኝ ጀግናና ልዩ ሴት ናት ማለት ነው። አሁን ሁለቱ ጀግኖች ባንድ ሆነዋል። ማንም ሊነካቸው ማንም ሊያሸንፋቸው የማይችልበት ደረጃ ላይ ደርሰዋል። እናም እነዚህ ሴቶች ታዳ ሴት ልጅ በሙሉ አስተማሪና አስደናቂ የሆነ ነገር የሚያስተምሩ አይደሉም ወይ? ሊደነቁ እንዲሁም ደግሞ ክብር ሊገባቸው ምንም ድራማ ቢሆንም ክብር ሊገባቸው ይገባል። ባይነ ኤፍራታና ሔዋን በምንም የማይ በገሩ በሀቅ መንገድ የተበደሉን ነፃ ለማውጣት ከራሳቸው በደል አልፎ የሌላ ሰው በደል ነፃ አውጥተው የራሳቸውንም ሕይወት የሌላም ሰው ሕይወት ለማብራት የተነሱ ቆራጥ ጀግኖች እህቶች ናቸው ማለት ነው። ከነሱ እንግዲህ ብዙ ነገር ልንማርና አንድ ሴት ልጅ አልችልም የሚለውን ሳይሆን እችላለሁ ብላ ራሷን አሳምና የምትፈልግበት ደረጃ የምትደርስበትን ነገር እንድታመቻች እንድትወስን ቆራጥነት እንዲኖራትም የሚያስተምር ሐረግ ድራማ ደስ የሚልና በጣም የሚወደድ በተከታታይ የሚመጣ ነው ማለት ነው። እንግዲህ ነገ ደግሞ ቀጣውን ፓርት ይዘን እንመጣለን። ነገ የሚመጣው ፓርት እንግዲህ ያፊትን እስር ቤት እያያችሁት የሰራውን ወንጀል በሙሉ እየተናዘዘና ና እያደረገውን ነገር በሙሉ እያንዳንዱ እስከ ዛሬ ሴቶችን እየሸጠ የሰበሰበውን ገንዘብ ከየ አስቀመጠው ጉሬ እያወጣ ለነዛ ለሴቶች ካሳቸውን እንዲሰጥ እየተደረገ በቀጣው ቪዲዮ እንግዲህ ላጥ ብሎ ይመጣል ማለት ነው። እናንተ ብቻ ሀሳብ አስተያየታችሁንም እንዲሁም ደግሞ ሰብስክራይብ ማድረጋችሁን አትርሱ። ዛሬ እጅግ በጣም ደስ ብሎኛል። አንዳንድ ጊዜ ከመጥፎነት መልካምነት አሸናፊነት እንደሚኖረው ለሰዎች በቆፈር ነው ጉድጓድ እኛ ራሳችን እንደምንገባበትም የተማርኩበት ነገር ቢኖር ከሐረግ ድራማ ነው። እንዲሁም ከተለያዩ ድራማዎች እንማራለን እና ድራማ የሚመጣው እኛን የሰው ልጆችን አስተማሪ ለማድረግ ለማስተማር እራሳችንን ምን ላይ እንደሆንም እንዲሁም ደግሞ ጥንካሬ እንዲኖረን ነው። ቻናሉን ሳብስክራይብ እያደረጋችሁ